ሰላም ጤና ይስጥልኝ። ውድ የፌዴራል መከላከያ ሰራዊት ዩቲዩብ ቻናል ተከታታዮቻችን ለወቅታዊ ፈጣንና ታማኝ መረጃዎች የዩቲዩብ ቻናላችንን ላይክ፣ ሰብስክራይብ በማድረግ እንድትከታተሉን በአክብሮት እንጋብዛለን። አብራችሁ ቆዩ። በኢትዮጵያ የተገነባው ዘመናዊና ጠንካራ የመከላከያ ሰራዊት የሀገርን ክብርና ሉዓላዊነት በአስተማማኝ መልኩ የሚጠብቅ መሆኑን የጦር ኃይሎች ምክትል ጠቅላይ ኤታማዦር ሹም ክቡር ጀኔራል አበባው ታደሰ ገለጹ። የደቡብ እዝ 21ኛ ጉና ክፍለ ጦር 30ኛ ዓመት የምስረታ በዓል በኦሮሚያ ክልል ባቱ ከተማ ከፍተኛ ወታደራዊ መኮንኖች፣ መንግስት የስራ ኃላፊዎችና ሌሎችም ታዳሚዎች በተገኙበት ተከብሯል። በዚሁ እውነት ላይ በመገኘት ንግግር ያደረጉት የጦር ኃይሎች ምክትል ጠቅላይ ኤታማዦር ሹም ክቡር ጀኔራል አበባው ታደሰ የሀገር መከላከያ ሰራዊት በዘመናዊ ቴክኖሎጂ በብቃትና ጀግንነቱ ጭምር የኢትዮጵያ አስተማማኝ ያለኝታ መሆኑን ገልጸዋል። የውስጥ ባንዳዎችንና የውጭ ጠላቶችን ከንቱ ህልሞች በማምከን ኢትዮጵያ ተከብራና ሉዓላዊነቷ ተከብሮ እንድትዘልቅ ያደረገ መሆኑንም አንስተዋል። በኢትዮጵያ የተገነባው ዘመናዊ ጠንካራ ሰራዊት የሀገርን ክብርና ሉዓላዊነት በአስተማማኝ መልኩ የሚጠብቅ ነው ሲሉም አረጋግጠዋል። የደቡብ እዝ 21ኛ ጉና ክፍለ ጦር ባለፉት ሰላሳ ዓመታት ሰላምና ደህንነትን ከማረጋገጥ ባለፈ በርካታ ወ ወታደራዊ መሪ ያፈራና ትምህርታዊ ልምድ የተወሰደበት የሰራዊት ክፍል መሆኑንም አንስተዋል። የባቱ ከተማ አስተዳደር ከንቲባ አቶ አህመዲን እስማኤል የከተማዋና አካባቢው ህብረተሰብ የኢትዮጵያ ጥንካሬ መገለጫ ከሆነው ከሀገር መከላከያ ጎን ነው ብለዋል። የአካባቢው ህብረተሰብ ሰላምን በማጽናት ልማትና ዕድገት በተሻለ ደረጃ እያስቀጠለ ነው ያሉት ከንቲባው ባቱና የአካባቢው ማህበረሰብ ሰላሙን በመጠበቅ ረገድ ከሀገር መከላከያና ከጸጥታ አካላት ጋር በትብብር በመስራት ሰላምን በማረጋገጥ የበኩላቸውን እንደተወጡ ገልጸዋል። የደቡብ እዝ ዋና አዛዥ ሌተናል ጀኔራል ሰለሞን ይተፋ በበኩላቸው የአንደኛ ጉና ክፍለጦር ጦር መከላከያ ካሉት እናት ክፍለጦሮች መካከል አንዱና ግንባር ቀደም መሆኑን ገልጸው ክፍለጦሩ ጦሩ ሰላሳኛ ዓመት ክብረ በዓሉን ሲያከብር የነበሩ ድሎችን ጠብቆ ለቀጣይ አዳዲስ የጀግንነት ታሪኮችን ለማስመዝገብ እርግጠኛ በመሆን ነው ሲሉም ተናግረዋል። ክፍለ ጦሩ ከተመሰረተበት ጊዜ ጀምሮ በበርካታ የሀገራችን ክፍል የተሰጠውን ግዳጅና ተልዕኮ በጀግንነት መፈጸሙን የገለጹት ሌተናል ጀኔራል ሰለሞን ይተፋ የሀገራችንን የሰላም ዋስትና በማረጋገ ለማረጋገጡ ረገድ ክፍለጦሩ የ30 ዓመት የጀግንነት ታሪክ እንዳለው አስረድተዋል። ክፍለጦሩ የደቡብ ህዝ አካል ከሆነበት ጊዜ ጀምሮ በምስራቅ ጉጂ፣ በቦረና፣ በሶማሌ አዋሳኝ አካባቢዎች ጸረ ሰላም ኃይሎችን በመደምሰስ ጉልሚና የተወጣ ጀግና ክፍለጦር መሆኑንም አንስተዋል። የ21ኛ ጉና ክፍለጦር አመራርና አባላት የሰላሳኛ ዓመት የምስረታ ቀን በዓላቸውን ባከበሩበት በዚሁ መድረክ የተገኙት በደቡብ ህዝ የተወርዋሪ ኮኮብ ኮራዛዥ ብርጋደር ጀኔራል ደጀኔ ጸጋዬ በበኩላቸው ጉና ክፍለጦር ከመስረታው ጀምሮ በሁሉም የሀገራችን አካባቢ የሰራው የጀግንነት ገድል ለታሪክ ተሰነዶ የሚቀመጥ መሆኑን ገልጸው ህልህ አስጨራሽ በነበረው ተጋድሎ ሰራዊቱ መስዋዕትነትን ለመክፈል ሳይሳሳ የፈጸመው ገድል አስደናቂ ነው ሲሉም ተናግረዋል። የጉና ክፍለ ጦር የነበሩትን ደማቅ ታሪኮች በማስቀጠል አሁን ላይ የሸኔና የጽንፈኛ ቡድኖችን በማጽዳት ግዳጁን በተገቢው መንገድ እየተወጣ መሆኑን ገልጸው ይህ ጠንካራ ሰላም የማስፈን አካሄዱ በአባላቱና በአመራሩ የጋራ አንድነትና ግዳጅ የመፈጸም ብቃት ተጠናክሮ እንደሚቀጥል ተናግረዋል። በክብረ በዓሉ ላይ የሀገርን ንላ ሲጠብቁ ለተሰዉና በክብር ለተሰናበቱ የክፍለጦሩ አባላት እና ቤተሰቦች እውቅና ተሰጥቷል። ውድ ቻናላችን ተከታታዮች ለዛሬ ያቀረብንላችሁ መረጃዎች ይመስሉ ነበር። የዩቲዩብ ቻናላችንን ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። ሰላም